አሰላሙ አሌይኩም ወረሐመቱላሂ ዋ ዋረጌቱ እንዴት ናቸው ውድ ቤተሰቦች ሰላም ናችሁ ወይ ከኔ ጋ አልሐምዱልላህ ያረቢል አለሚን እናንተ እንዴት ናቸው ዛሬ ሮብ በገዳም በትንሹ ነበረ ዛሬ በደንብ እንዲብራራላችሁ አርጌ ያተብራራላችሁ ልጆች ነበራችሁ ግልጽ አልሆነልንም ያላችሁኝ ማለት ነው እና ከቤታችን የሚዘጋጀው እርጎ እንዴት ነው ለምትሉ ይህን ወተት ነው የምጠቀመው የምጠቀመው ወተት ኩዌቲ ነው እኔ የምኖርበት ሀገር ስም እዛ ነው የሚመረተው ማለት ነው በኒዶ እንዳልኳችሁ ሰርቼ አላቅም እኔ በኒዶ በእንደዚህ አይነት ወተት ፓውደር ነው ተጠቅሞ የማውቀው ስድስት ማንካ ወተት ፓውደር አደረኩኝ ማንካውንም እዚህ ውስጥ አስከብቸላቸዋል የተጠቀምኩትን ያው ጉንፋን አለ አሁን አየር እየተቀየረ ይቅርታ እና ስድስት ማንካ አደረኩኝ ፓውደር ከዛ ውሃውን ኖርማል የምንጠቀምበት ውሃ ነው ያደረግኩት። ማለትም ለወጥ ለምናምን የምንጠቀምበት ውሃ ማለት ነው። የመቅሰላ ውሃ ነው የተጠቀምኩት። የሞቀ ወይም የቀዘቀዘ አይደለም፣ ይሄ መካከለኛ። ይሄ ቀዝቃዛ ውቃ ምናምናሉበት የእሱ ውሃ ነው የተጠቀምኩት ማለት ነው። ከዛ በደንብ ዱቄት ውስጥ ከሚጣፋ ድረስ መማሰል አለበት። በደንብ የምንመታበት በእንደዚህ አይነት መምቻ የእንቁላል ወይም የኬክ መምቻ ካላችሁ ይሄን የተጠቀምኩት አይነት በሱ በደንብ ምቱት። ምንም አይነት ዱቄት መገኘት የለበትም ማለት ነው እና በዛ በማንካው ስድስት ውሃ ደግሞ እንደምታዩት እኔ በራሴ ነው ዝም ብዬ ስለማውቀው ስለለመድኩት እንትን ብዬ በግምት ነው ያደረግኩት። እናንተ ግን ስታደርጉ ስድስት ብርጭቆ ውሃ መሙላት አለበት ማለት ነው እና ስድስት ብርጭቆ ስድስት ማንካ ዱቄት በጨለፍኩበት መጨለፊያ ትልቅ ነው በነገራችን ላይ ማንካ አይደለም፣ እና አስገብቸው ነበር መጀመሪያ ላይ፣ አሁንም አስገባዋለሁ። በሱ ስድስት ነው ሙልት ሙልት አድርጌ የተጠቀምኩት ማለት ነው። ከዛ በደንብ እስኪ ማሰል ድረስ ትመቱታላችሁ። ውሃው በቃ ዝም ብሎ ውሃ ነው ማለት ነው። ሙቅማ አሙቅውም አላሞኩትም። ቀጥታ ከህንፍያው ቅድቼ ነው ማለት ነው ያደረኩት እና እንደዚህ በደንብ አሁን ተደባልቆልኛል። እሳት ላይ ነው የማደርገው ማለት ነው። እሳት ላይ አደርገዋለሁ። ሮቡን ጨምራለሁ። ሮብ የምጠቀመው የገበያ ሮብ፣ የገበያ ዘባዴ አንድ ቁጢ ዘባዴ እጠቀማለሁ ማለት ነው። እሳት ላይ አድርጌ አንድ ቁጢ ዘባዴ እጠቀመዋለሁ ማለት ነው። ከዛ እነዚህ በደንብ ከመታነው በኋላ እርግጠኛ መሆን መቻል አለብን በደንብ እንደተመታ በደንብ እንደተማሰለ እርግጠኛ መሆን መቻል አለብን። ዱቄቱ ካለ ሊያበላሽብን ይችላል፣ ያበላሸዋል። ዱቄቱ ከስር ካለ ድስቱ ላይ ከስር ካለ ማለት ነው እና በደንብ ካማሰልን በኋላ እንጥደዋለን ማለት ነው። እሳትን ከፍትበትና ምድጃውን ከፍትና እንጥደዋለን። ከዛ እንደዚህ እያማሰል ሞቅ ሞቃየው እጄ ትንሽ ቀጠል ሲያደርገኝ ሞቅ ሲል ማለት ነው። ዘባዴውን እጨምራለሁ። አንድ ቁጢ ሮብ ጨምራለሁ። አያችሁ ጨመርኩት። ሮቡ ማለት ነው ያው አንድ ቁጢ ሙሉውን ነው። በደንብ አልወርድልኝ አለ ማለት ነው። እና ያው በጣም ሞቅ ስላል አይደለም። ሁሉንም አንድ ውጤ ሙሉውን ያው ሙሉውን ተጠቀምኩት ማለት ነው። እና በደንብ አሁንም መመታት አለበት፣ በደንብ መመታት አለበት፣ መደባለቅ አለበት። እሳት ላይ ነው ያደረግኩት። እሳቱ ብዙ አይደለም። በእጃችሁ መንካት የምትችሉት በእጃችሁ ደበስ የምታደርጉትን የአክል ሎጅስቱ የሚሞቀው ትንሽ ለሰስ ነው የሚለው ማለት ነው። የሆነ ሞቅ ያለ ግን ደግሞ ቀዝቃዛም ያላደለ ግን በጣም የሚያቃጥል ያልሆነ ማለት ነው። እንደዚ አይነት ነው የሚሆነው። ልክ እንዴት ነው የህፃን ልጅ ሻወር የሚወስድበት ውሃ፣ በእንደዚ አይነት መልኩ ነው የሚሆነው መሞቁ ማለት ነው። ግን በደንብ ማማሰል አለብን። እሳቱን መቀነስ አለብን ግድ ነው መቀነሰን ማማሰል ያለብን። በጣም እሳቱን ጨምረን የምናማስል ከሆነ ይህን ሁሉ ሰዓት ይሞቃል። መሞቅ የለበትም። ያው አንዱን ሙሉ ተጠቀምኩት ማለት ነው። አንዱን ዘባዲ ሙሉን። ማንኛውም አይነት ዘባዲ መሆን ይችላል፣ ግዴታ እንደዚህ አይነት ከለር መሆን አይጠበቅም። ማንኛውም አይነት የገበያ ዘባዲ መጠቀም ትችላለች። አንዳንድ ሰዎች የገበያ ለበን የሚጠቀሙ አሉ። ልክ በዘባዲው እቃ ሙሉ ለበን ቀርተው የሚጠቀሙ አሉ። ግን እኔ ሞክሬ አላቅም። ይሆናል ያለችኝ ልጅ አለች፣ እንደዛ ሞክሬው ተሰርቼዋለሁ ያለችኝ ልጅ አለች ግን ሞክሩት ከለላችሁ፣ ዘባዴ ማለት ነው። እኔ ግን በዘባዴ ነው እንጂ በለበን ሞክሬ አላቅም። እንደዚህ ስናማስለው አረፋ የሚወጣ ከሆነ የሆነ አረፋ ነገር የምናይበት ከሆነ በቃ በቅቶታል ማለት ነው። ሙቋል ማለት ነው። ሞቅ ነው የሚለው እንደዚህ ከማሰልጉ በኋላ ፎጣ ነው የምናዘጋጀው። ለራሱ የሆነ ፎጣ መኖር አለበት። ልክ እኔ የማሰራበት አለ፣ ለራሱ ነው ፎጣ አዘጋጅቼ ያኖር የለታለሁ። ኪችን ውስጥ አጣጥፌ ነው ማኖረው። ሰቢያ ውስጥ ስሰራ እሱን ብቻ ነው ማወጣው ማለት ነው፣ ሌላ ነገር አልጠቀምበትም። እንደዚህ አይነት ፎጣ አዘጋጅታችሁ ንጹህ ፎጣ ካላችሁ እንደዛ ነው። በፎጣ መጠቅለል አለበት ግዴታ፣ ሞቃት ቦታ አያችሁት። አሁን አረፋው ሲወጣ እንደዚህ አረፋውን ስታመስሉት አረፋ ሲሆን በቃ አሁን ይጨርሷል ማለት ነው። እንደዚህ አይነት ምልክት ከሰጣችሁ በቃ ሞቅ ብሏል ማለት ነው። እንደዚህ ከሆነ መዘጋት አለበት እንደዚህ ከሆነ እንዘጋዋለን ማለት ነው። በነገራችን ላይ ማወቅ እስከሚል እየጠበኩት ነው ማለት ነው እዚህ ጋ እና እንደዚህ አድርጋችሁ በሕፃናት ላለበት ቤት በጣም ነው የሚጠቅመው። ለእናንተ ራሱ ለውበታችሁም ተጠቀሙበት። የጅማ ፊታችሁ ላይ ኩርኩም ድርግ አድርጋችሁ ቱርክሽ ኮፊ አድርጋችሁ ተጠቀሙበት። ሮብ ከሆነ በኋላ ማለት ነው። ያኔ ይሄ ሮብ በጣም ብዙ ስለሚሆን ይሄ ዘባዴው በጣም ብዙ፣ ዘባዴ ለብዙ ቤተሰብ መሆን የሚችል ነው። ስለዚህ ለፊታችሁም፣ ለውበትም፣ ለምግብም መጠቀም ትችላላችሁ። አያችሁ፣ ተቀለልኩት ግን ራስቸው ነው። በሌላ እቃ ገለብጠዋለሁ። ራስቸው ከነዲስቱ ተቀለልኩት ማለት ነው። እና በሌላ እቃ መገልበጥ አለበት፣ ግድ ነው። ራስቸው ነው። አሁን አያችሁ ገለበጥኩት። በዚህ ጋር ነው እኔ የማደርገው፣ ከቨር ዌር እንደዚህ ከቨር ዌር። ፕላስቲክ ቢሆን በጣም የተመረጠ ነው። ምክንያቱም ብዙ የሚያቃጥል አይደለም። በኋላ ለእንትኑ እንድራያችሁ ገልብጨው እንድታዩት ነው። ያነቃነቁት ማለት ነው። ያው ራሱን ውሃውን ነው ማለት ነው። ያው ሲወዛወዝ ከታች ይታያችሁ ከሆነ ከዛ ጠቀለልኩት። ጠቅልያ አሁን ለስንት ሰዓት ነው አሁን ያደረኩት፣ ስንት ሰዓት መሰላችሁ አሁን ያደረኩት? ዘጠኝ ሰዓት ከቀኑ ነው ያደረኩት። አሁን ይሄ ሌሊት ነው ሌሊት ስድስት ሰዓት ላይ ሳትነአሽ ማታ ማለት ነው። ያው እንደዚህ ሆኖ ረግቶ አገኘሁት። አያችሁት እንዴት እንደሚያምር። በቃ እንደዚህ ድርቅ ብሎ በጣም ነው የሚያምረው። ሀቂቃ ማለት ነው። በጣም መመገብ ሳትፈልጉ ራሱ ተመገቡኝ፣ ተመገቡኝ ነው የሚለው እና ካደረ በኋላ ነው ደግሞ ይሄ አሁን እንደዚህ የቆረስኩት ካደረ በኋላ አሳደርኩት፣ ፍሪጅ ውስጥ ማለት ነው። አያችሁት እንዴት እንደሚያምር እንዴት ተቆርጦ እንደሚወጣ ለውበታችሁ ይሆናል። ለፊታችሁ እንደዚህ አንድ ማንካ አድርጋ አድርጋችሁ እርዳ አድርጋችሁ ፊታችሁን ግብት፣ ትንሽ ቆይታችሁ ሰላሳ ደቂቃ ተጠብቁ። ቡና ቱርክሽ ኮፊ ካላችሁ ዱቄቱ የኢትዮጵያ ቡና አይነቱ እሱን ለበን መስራት ከፈለጋችሁ ደግሞ እዚህ ጋር እኔ እንደዚህ አደርግ ነበር፣ ረመዛን ላይ ማለት ነው ያችሁ ጨመርኩት ለእናንተ ለማሳየት ነው እንጂ እኔ በከላጥ ነበር መመተው ማለት ነው። ብዙ አድርጌ በጆክ አድርጌ በከላጥ መተዋል። ልክ እንደ አሲር ማለት ነው። ትንሽዬ ጨውና ለይ ሙን አሲር እጨምርበታለሁ፣ ሀሙዝ እንዲሆን ማለት ይሄ ትንሽ ለስለስ ስለሚል ጨውና ትንሽዬ ለሞን አሲር፣ ናና ናና፣ ፓውደር ናና፣ ይሄ ሙጀፈፍም ካላችሁ ፍሬሽም ካላችሁ ክትፍ አድርጋችሁ ታረጉበትና በከላት ትመቱታላችሁ። በጆክ ታስቀምጡታላችሁ። ቅዝቅዝ ሲል ታቀርቡታላችሁ። ሀቂቃ በጣም ነው የሚጥመው። እኔ ግን ረመዳ ላይ እንደዚህ ነበረ። የሰዎቹ እራሱ የሚያመጡትን ከገበያ አልጠቀምም ነበረ። ይህንን ነው በቃ፣ እንደዚህ በብርጭቆ ሰራለሁ ለራሴ፣ በቃ ጠጣዋለሁ ማለት ነው። በጣም ነው የሚያምረው። ያው ውዩት ለበን እንዴት እንደሚዘጋጅ ላሳያችሁ ስለፈለግኩ ነው ማለት ነው። ያው በትንሹም ቢሆን ያችሁት። ከዛ በረዷችሁ፣ ወፈር ራሱ ካለባችሁ በረዶ ትጨምሩበታላችሁ ማለት ነው። እንዳልኳችሁ እኔ በማንካ ስለሆነ ኔ ቋቋራ ያለው በማንካ ስለመታወት እናንተ በከላት ተጠቀሙት። በረዶ ጣለ ጣላ አድርጉበት። ሎሚ ጨመቃ አድርጉ። በጣም ነው የሚጥመው። ቴምር ጋር አጠቀመው ነበርኩ ማለት ነው። አያችሁ፣ ላሳያችሁ ነው እዚጋ የደፋሁት እኔ ግን እጠቀመዋለሁ አሁን ይሄንን ማለት ነው እንጂ መድፋት የለም ምክንያቱም ይሄን አማነው መደፋት አይችልም ምግብ ስለሆነ ማለት ነው። ያው እናንተን ለማሳየት ያክል ነው። ይሄን ይመስላል። ውድ ቤተሰቦች ሀቂቃ ተጠቀሙበት። በጣም የሚጥም የወገርት ነው፣ የሚጥም ነው እና ለፊታችሁ ለምግባችሁ ለምትጠጡት በወተት መልኩ መጠቀም ይቻላል። በለበን መልኩ ጥሩ ነው። ለመዳም ቅመሞች ድክም እያላችሁ በዚህ ወገባችሁ ጠንከር ይላል። ሰርታችሁ ብሉ። ራሳችሁን አትጣሉ። ራሳችሁን ጠብቁን አለው። በተረፈ አሰላሙ አለይኩም ወረህመቱላሂ ወባረከቱ። ስለምታበረታቱኝ አመሰግናለሁ። አላህ በያላችሁ ያላችሁን በተጠበቃችሁ። ሻር ኮፒ፣ ሊንክ በማድረግ አትርሱ። ወሰላሙ አለይኩም ወረህመቱላህ